ባሌን ተመልከቱት። ምግብ በልተው ለምናስቀምጥ እየሄደ ባልነት ተሰማው መሰለኝ፣ ይዘሽ ሂጂ ብሎ አነሳኝ። እሺ ብዬ እኔም ስነሳ ልጅ ያስቆመችኝና ወሰደችው ይዛ ሄደች። ለምን እንደተናደደ አልገባኝም። በጣም ተናደደ። እሷ ይዛብኝ ስለሄደች በጣም ነው የተናደደው። እዩት እሱን። እንዲህም አለ እንዴ። ምን ችግር አለ አሁን ቢያደርስ እሷ ብታደርስም ምን ችግር አለ? ልጅ ለመች ነው

ሰላም ቤተሰብ፣ እንዴት ናችሁ? ወደ ቤት ስገባ ምን መስላ እንደምትጠብቀኝ የሆነ ሊጥ ያቦካች ምናምን ምናምን የሚመስለው አሁንም በድጋሚ መስላ እንደምትጠብቀኝ፣ በእናታችሁ የሆነ ቤት መግባት ድብር ነው በቃ የሚላችሁ ወደ ቤት እንዳመጡ ያደርጋል። ኧረ ሴቶች እባካችሁ፣ በሆነ ቀን ደግሞ እምር ብሎባት ምናምን ስጠብቅ ግራን የገባኝ ሁሌ እንደዚህ ጠብቁ፣ ምን አለበት? ሴቶች ለባሎቻችሁ እኮ ደስ ይላል፣ ሲገቡ ራሱ ደስ ይላቸዋል። በቃ እንደዚህ የሆናችሁ ጠብቋ ግራ ገብቶኛል። ለካሽ ሙላ ብዬ ማለት ነው ቤተሰብ። በጠዋት ተነስታ ስራ ለፍዶብኛል፣ ቤቱን አስተካክል ምናምን ብላ እየወጣች ነው። እኔ ራሱ ድብር ብሎኛል። ቤት ማስተካከል ነው በጣም የምጠላው ስራ ማለት ነው። ዝርክርክ ያለው አስተካክል ሰዓት ሄዶብኛል ብላ እየሄደች ነው። በቃ እንግዲህ ቴል ምን አማራጭ አለኝ? አስተካክለሉ ብዬ እያሰብኩ ነው። እስቲ ግን እዚህ ጋር አንድ ሀሳብ መጣልኝ። ከማስተካከል ባስመስል ይሻለኛል ብዬ ማለት ነው። መጣች፣ ምን መስዬ እንደምጠብቅ እየጠበቅኳት ነበረ በቃ የሚገርም ዘዴ ነው ማለት ነው። እናንተም እንደዚህ አድርጉ። ይኸው አሁን ዝም ብሎች ተመልከቱ ምን አድርጌ እንደጠበኳት እንደጠበቅኳት አያቸው አ በቃ ያለ ማስተካከል ሰብር ያለው አልኩኝ። እዛ አዘነች ሳምችኝ ምናምን ሸውጃታለው። ግን እዚህ ጋር ተበላው። በቃ ማየሆን ስራ ነው የሰራት ብር ስታወጣ ተሰብሯል ባልኩት እጅ አልተቀበልኩም። ተበላው። በቃ ይኸው አበቃልኝ በቃ አስቡ። ደክመዋታል እንዴት እንደደበራ ይኸው ተሰጠኝ። ስትሸውዱ አስባችሁ እንደኔ እንዳትበሉ እና እዚህ ጋር ደግሞ ስልክ የማብዛት ሰው ሲዞኝ ስልክ እየጎለገልኩኝ ነው በጣም ስልክ ላይ ቢዚ ሆኜ ነው ያለሁት ከዛ ዕቃ ግዛ ምናምን አለችኝ ልክ ዕቃ ለመግዛት ስወጣ ረሳሁ እና አባቸው እዚህ ጋ ያለውን የእሷን ልብስ ለብሼ ሄድኩ ማለት ነው ይህ ማለት ምንድን ነው ስልክ ላይ በጣም ቢዚ ስለሆንኩ ነው ይኸው የእሷን ልብሼ ሳላየው ወጣሁ የእጅ ዕቃ ምናምን ከዚች ልመጣ ነው የማየሆን የራሱ ልብሱን አይደለም ምን እሷ ራሱ ልብሱ ማለት ነው፣ ስመለስ ነው ያየችው። ይሄ ደግሞ ስልክ ለሚያበዙ ሰዎች በጣም ትምህርታዊ ነው። በጣም ማለት ነው። የእሷን ነው የለበስኩት። እሷም ገና አየች ማለት ነው። እንደዚህ አይነት ውርደት አለ። ትንሽ ስንጠቀም ያስተዋል ቢሆን አሪፍ ነው፣ እንደኔ ሐሳብ እንደዛ ማለት ለበይ እንደመረበሽ አለ እንደምናፈቅ ከፊቴ ላይ ሳጣሹል ጊዜ መጨነቅ ሁሉን ነገር ትቼ ይቅርታ ልጠይቅሽ፣ አስታራቂም የለም እኛው እንታረቅ፣ እኛው እንታረቅ፣ እኛው እንታረቅ።

አንቺን ልጅ ነው።

እዚህ ጋር ደግሞ ለአናዳት ብዬ ሆን ብዬ መጥቼ ምን እንዳረኳት እሷን ሰፍ ስትል እኔ እዚህ ጋር ቅባት አወጣና ሰጥቼ ጸጉሬን ቀቢ ያልኳት፣ ተናደደች። ያስብቹ ሌላ ነገር ነበር። ቅባቱን ወረወረች። ቀናቴን ሆን ብላ እያከከች ነው እንዳለ እንዲያመኝ አድርጋ ማለት ነው። ተናደደች እኮ ነው፣ ተመታው፣ ተባረርኩኝ ማለት ነው።

እዚህ ጋም ደግሞ ማለት ነው። ሴቶች ግን በጣም ነጫናጫ ናቸው። የተነጫነጭች ነው በማይሆን ነገርን ስትነጫነጅ የነበረው እኔ ደሞ በፍቅር ላረጋጋት ነው። በቃ ተረጋጋ የኔ ፍቅር፣ እንደዚህ አትሁን። ታይ ታይ አራ ሴቶችም ተው ተው። ያው ያልኳት እንዴት ነው ያልኩኝ? ቀስ ብዬ ደሞ ምን አደረኩኝ? እያረጋጋት ነው። እቀፍ ሳረጋት በቃ በነገራችን ላይ በወንድ ቅፍ ስትገቡ ዝም ነው። አምጥሉት ይኸው ፀጥ አለሽ። በቃ ደግማ ነው ላቀፈችኝ ማለት ነው። ይህ ምንድን ነው? ወይ አይጥ መሰለኝ። እና ዛ ነው እንዳጣችው ቤት እና እዚህ ጋ ደግሞ ማለት ነው አዲስ ወንዶች ማለት ነው ቺክስ ምናምን ስጠብሱ ወደ ቤት ካመጣችሁ በኋላ የምትሆኑትን አክት ነው እዚህ ጋር ያሳዩ ያለሁት ተመልክቱ። የምሬ ነው የምላቸው። ማንም ነው እንደዚህ የሚሆነው ሴቶች ታውቃላችሁ። ወንዶች ደግሞ ያው እኛ እንተዋወቃለን። አቤት ለማቀፍ ምናምን በቃ ስትታገኝ መሽኮር መማለስ ሷ ጋር አንተም ትደነግጣለህ ምናምን የሆኔ ደግሞ በቪዲዮ በደንብ አድርጌ ነው ያሳዩ። እውነት ነው በደንብ ተመልክታዬ። እሷም ደግሞ በቃ እንዴት እንደምትሽኮርም ነው እንደዚህ ነው የምንሆነው ወንዶች ማለት ነው ሁሉም ማለት ነው። የትኛውም ወንድ ነው እንደዚህ የሚሆነው። ይው ተመልከቷት ግን ያው በመጨረሻ ቀስ እያደረኩ ምናምን አቀፍኳት። አይ የደስታ ብዛት ሰላሜን እዚህ ጋር ደግሞ እኔ ስልክ እየጎረጎርኩ ነው ቁጭ ብዬ። ያው ብዙ ጊዜ ባሎች ለሴቶች ስልካቸውን አታሳዩም። አጋጣሚ እየጎረጎርኩ እያለ ስልኬን ወሰደች፣ በቃ ያው ጉዴን አየችው። ብዙ ምን ደብቀው ነገር አለ ጉዴን አውቃ እሷ ከማባረሯ በፊት እኔ ወደ መኝታ ክፍሌ ጅ ክቁምሳቅንስ ልብስ ንሰብስቤ ጸብ ተፈጥሮ ከማባረራ በፊት ይሁን ላምልጥ ብዬ ወጥቼ እያመለጥኩ ነው። ምክንያቱም ስልክ ውስጥ ያለው ጉድ ከታየ ቤት ውስጥ የሚፈጠረውን ጸብ ስለማቀው ነው። እንግዲህ ይህን ይመስላል።